አያርገውና ዛሬ ድንገት የአባይ ውሃ ወደ ኋላ መፍሰስ ቢጀምር ምን ይከሰታል? የአባይ ወንዝ ጉዞውን ከጣና ሐይቅ ይጀምርና 1.5 ኪሎ ሜትር ጥልቀት ያለውን ገደላማ ሸለቆ አቋርጦ ወደ ሱዳን ይገባል። በጉዞውም በሚሊዮን የሚቆጠሩ ሰዎችን እየመገበና ሕይወት እየሆናቸው ግብጽ ይዘልቃል። ዛሬ ግን እስኪ የብዙዎችን ሕይወት እናመሳቅል። የእውነት ሳይሆን በምናባችን። አያርጋውና እንደው ድንገት ላይመለስ የአባይ ውሃ ወደ ኋላ መፍሰስ ቢጀምር ምን ይከሰታል? ቅድመ አያቶቻችን ስለረገሙን አይደለም፣ የአምላክ ቁጣም አይደለም። የመሬት ስበት አንድ ቀን ተነስቶ ይሄ ወደ ሰሜን የሚፈስ ውሃ ደሜን እያፈላው ነው፣ አቅጣጫውን ልቀይር ቢልስ? ከመጀመሪያችን በፊት የተወሰነ ነገሮችን ግልጽ እናደርግ። ንቆት ነው መሰለኝ። የመሬት ስበት የነጩን አባይ ፍሰት ለመቀልበስ አልሞከረም። ነጩ አባይ ወደ ግብጽ ጉዞውን እንደቀጠለ ነው። የእኛው አባይ ብቻ ነው የተቀለበሰው፣ ከጣና ተነስቶ ወደ ሱዳንና ግብጽ የሚጓዘው። ሂደቱ እንደሚከተለው ነው። የመጀመሪያው ሰከንድ ድንገተኛ የከርሰ ምድር ለውጥ ከጣና ሐይቅ እስከ ሱዳን ድረስ ያለውን ተዳፋት በተቃራኒው አቅጣጫ ያደርገዋል። ወዲያውም የመሬት ስበት ስራውን ይጀምራል። የወንዙን አቅጣጫ ያስቀይርና ወደ ኢትዮጵያ እንዲፈስ ያደርገዋል። የጣና ሐይቅ ውሃ ተዘግቶ እንደተረሳ ሮቶ መሄጃ ያጣል። መተንፈሻ ቀዳዳ የለ። በዓለም ትልቁ ኩሬ ውሃ ወደ ኋላ መፍሰስ የጀመረው፣ በመቶ ሚሊዮኖች የሚቆጠር ሊትር ውሃ ደግሞ አቅጣጫውን ቀይሮ ወደ ሀገሩ ሊገሰግስ ይዘጋጃል። ከአስር ደቂቃ በኋላ ሱዳን ውስጥ አባይ ፍጥነቱ ይቀንሳል። ልክ ፖሊስ እንዳየ ሌባ፣ ከዚያ ይቆማል። ቀጥሎ በተቃራኒው አቅጣጫ መፍሰስ ይጀምራል። በዚያ መሀል ግን ነጩ አባይ ወንድሜ አንተ የምትሰራው ነገር አልገባኝም፣ ወደ ሰሜን ጉዞዬን ይቀጥላለሁ ይለዋል። ካርቱም ላይ ሁለቱ ወንዞች ይላተማሉ። ወደ ሰሜን የሚፈሰውና ወደ ደቡብ የሚመለሰው ሁለቱ ወንዞች ሲጋጩ አስቡት። ከፍተኛ ፍንዳታ፣ መንገድ የሳተ ውሃ፣ ጀልባዎች እንደብራብሩ ሲሽከረከሩ ያልተለመደ ቦታ ላይ የውሃ መጠን ሲጨምር በዓለም ላይ ያሉ የውሃና ተፋሰስ ተመራማሪዎች ባሉበት ምጫጩኸ ይጀምራሉ። ከአንድ እስከ 3 ሰዓት የተቀለበሰው ውሃ ወደ ኢትዮጵያ መገስገሱን ይቀጥላል። የአባይን ገደላማ ክፍል ሲደርስ በፊት ላይ ዳገት የነበረው መልክዓ ምድር አሁን ላይ ቁልቁለት ስለሚሆንለት ያለምንም ተግዳሮት ያስገመግማል። ከዚያ ከታላቁ ህዳሴ ግድብ ጋር ይላተማል። በተለመደው አቅጣጫ አይደለም፣ በተቃራኒው እንጂ። ታላቁ የህዳሴ ግድብ የተገደበው ከሱዳን አቅጣጫ የሚመጣን ውሃ ለማስቆም አይደለም፣ ከጣና ለሚመጣ እንጂ። ከጣና የሚመጣ ውሃም አይኖርም። ስለዚህም ሁሉም የህዳሴ ግድብ ተርባይኖች ስራ ያቆማሉ። ውሃ ማስተንፈሻዎች ጥቅማቸው ያበቃል። አዲስ ሐይቅ ከህዳሴ ግድብ ጀርባ በሱዳን አቅጣጫ ይፈጠራል። ከግድቡ በላይ ወደ ጣና አቅጣጫው ወንዙ ወዲያው ይደርቃል። በፊት የሚያስገመግም አንበሳ የነበረው የአባይ ሸለቆ አሁን ላይ ጭር ይላል። 24 ሰዓት ሌላው ዓለም የሆነው ነገር ግራ ገብቶት ጸጉሩ ሲነጭ የሱዳን የውሃና ተፋሰስ ተመራማሪዎች የችግሩ አስከፊነት የገባቸው አይመስልም። ድንገት የመስኖ ስርዓታቸው ተበላሸ። የውሃ ትራንስፖርት ስርዓታቸው ስራ አቆሟል። የወንዙ አቅጣጫ መቀየር በካርቱም ጎርፍ አስከትሏል። በግብጽ የነጩ አባይ ውሃ ብቻ ነው የንጹህ ውሃ ምንጫቸው የሰማያዊ አባይ ድርሻ ተቀንሶባቸዋል። ድንገተኛ የንጹህ ውሃ ቁጠባ ስርዓት ይዘረጋል። ሰፋፊ እርሻዎች ችግር ውስጥ ወድቀዋል። ይህ ግብጽ በታሪክ ካስተነገደቻቸው አስደንጋጭ ሁኔታዎች አስከፊው ነው። የበኩር ልጆቻቸውን ሲያጡ እንኳን ያን ያህል አልደነገጡም። ከሶስት እስከ ሰባት ቀን በታችኛው ተፋሰስ የነበረው ውሃ ወደ ኋላ ተመልሶ ካለቀ በኋላ ሁሉ ነገር ያበቃለታል። ከዳሰ ግድብ በታች ባዶና ጸጥታ የተሞላ ሸለቆ ግብፅና ሱዳን አሁን ላይ የሚኖራቸው ነጩ አባይ የከርሰ ምድር ውሃ የተጣራ ጨዋማ የባህር ውሃ ተስፋ እና ቡና ናቸው ያለ ቡና ምን ይወጣቸዋል ጣና ሐይቅ መውጫ ቀዳዳቱ እንደተጎለተ ነው መጠኑ እየጨመረ ከአንድ እስከ ስድስት ሳምንት ጊዜው ክረምት ነው ብለን እናስብ ዝናብ ይዘንባል ጅረቶች መፍሰሳቸውን ቀጥለዋል ይሁን እንጂ ወደ አባይ ወንዝ የሚቀላቅሏቸው መስመሮች በአባይ ተዳፋት አቅጣጫ መቀየር ምክንያት መሥራት አቁመዋል። ባህር ዳርን ጨምሮ በሐይቁ ዙሪያ ያሉ መንደሮች እቃዎቻቸውን ከፍ ወዳለ ቦታ ማጓጓዝ ጀምረዋል። ከተወሰኑ ሳምንታት በኋላ የሐይቁ ውሃ ዝቅ ወዳሉ ሸለቋማ አካባቢዎች መፍሰስ ይጀምራል። ተፈጥሮ ደግሞ አዲስ ወንዝ ነው ይሁን እሺ ብላ ትቀበለዋለች። አዲስ የውሃ ማስተንፈሻ ቁልቁልት ኮረብታ ሳይል አለትና መሬት እየቦረቦረ ከጣና ሐይቅ ጀምሮ መንገድ ማዘጋጀት ይጀምራል። በብዙ ሺህ ዓመታት ውስጥ አይደለም በቀናት ውስጥ እንጂ፣ ቀጥታ ህዝብ እያየውና በዜና እየተላለፈ ከአንድ እስከ 12 ወራት። አሁን ዋናው ጥያቄ የታላቁ ህዳሴ ግድብ ሐይቅ ከጣና የሚመጣለትን ውሃ ካላገኘ ይደርቃል ወይስ አይደርቅም የሚለው ነው። አጭሩ መልስ በፍጹም ታላቁ የህዳሴ ግድብ ከጣና በላይ ውሃ ነው የያዘው። ከዚያም በላይ እንደ ግብጽ በረሃ ላይ አይደለም ያለው። ስለዚህም ከአስዋን ግድብ ጋር ሲነጻጸር የሚተነው ውሃ መጠን ብዙም አይደለም። ክረምት ሲመጣ ደግሞ በዙሪያው ካሉ ከፍታ ቦታዎች የሚመጣው ውሃ ግድቡን መቀላቀሉ አይቀርም። ግድቡ መጋቢ ወንዞች ስለሌሉት ይቀንሳል። ይሁን እንጂ በትነት ያወጣውን ውሃ በዝናብ መልሶ ያገኘዋል። ከታችኛው ተፋሰስ የሚመጣው ውሃም መጠኑ ላይ ትንሽ ይጨምራል። ግድቡ የሚቀንስ ግን የማይጠፋ ግዙፍ የውሃ አካል እንደሆነ ይቀጥላል። ይህን ያህል ውሃ ለመድረቅ ብዙ ዓመታትን ይወስድበታል። በመሆኑም የግድቡ ውሃ ገባር የሌለው ግዙፍ ሐይቅ እንደሆነ ይቀጥላል። የጣና ሐይቅ በመጨረሻም በቂ የሚባል ከፍታ ላይ ሲደርስ በከፈተው ማስተንፈሻ በኩል አዲስ ወንዝ ይፈጥርና ይረጋጋል። ይህ አዲስ ወንዝ ለስላሳ ዓለቶችን የቆረጠ አዲስ ሸለቆ ይፈጥራል። ሰፋፊ ረግረጋማ አካባቢዎችን ይወልዳል። የአካባቢውን ኢኮኖሚ እንደ አዲስ ያስጀምራል። የድሮ የአባይ ሸለቆ የቱሪስቶች መዳረሻነቱ ሲጨምር አዲሱ ደግሞ የሀገር ሀብት ይሆናል። ከ10 እስከ 15 ዓመት ሱዳንና ግብፅ ኑሯቸው ሙሉ በሙሉ በነጩ አባይ ላይ የተመሰረተ ሲሆን ጨዋማ የባህር ውሃን የማጣራት ስራን በሰፊው ያካሄዳሉ። ድርቅን የሚቋቋሙ ሰብሎችንና የመሳሰሉ ዘዴዎችን ያጎላብታሉ። አስከፊ የሰዎች ሰፈራ ቀብስ ይገጥማቸዋል። ኢትዮጵያ አዲስ ለምና ለእርሻ ምቹ አካባቢ ታገኛለች። አዲሱ አባይ አካባቢ አዲስ የቱሪስት መዳረሻ ታገኛለች። የህዳሴ ግድብ ሀይቅ ቀስ በቀስ ይደርቅ ትመለከታለች። የድሮው አባይ በአጉሪቱ ላይ ታሪካዊ ጠባሳ ሆኖ ይቀራል። ከመቶ እስከ ሁለት መቶ ዓመታት። ከመቶ ዓመት በኋላ አዲስ ተፋሰስ ይፈጠራል። የህዳሴው ግድብ በህዝብ ገንዘብና ላብ ተሰርቶ ተፈጥሮ የነጠቀችው ሁለተኛው ሴቫስቶፖል ሆኖ እንደ ሚውዚየምነት ያገለግላል። ግብፅና ሱዳን በነጩ አባይና አዳዲስ የውሃ ቴክኖሎጂዎች ኑሯቸውን ያስቀጥላሉ። ትንሽ የከርሰ ምድር ከፍታ ለውጥ የሶስት ሀገራትን እጣፈንታ ለአንዴና ለመጨረሻ ጊዜ ይለውጣል። ይህ ነው እንግዲህ የሚሆነው አባያችን አቅጣጫ ቀይሮ ወደ ኋላ መፍሰስ ቢጀምር። እርግማን አይደለም፣ የተፈጥሮ ቁጣም አይደለም። የመሬት ስበት ብቻ የሶስቱን ሀገራት የውሃ ሀብት እቅድና ልማት ሀሳብ ገደል የከተተ ክስተት